ዛሬ ያዝንላችሁ ዜናዎች አጫጭር ዜናዎች እንደሚከተለው ናቸው። በቅድሚያ አርስተ ዜናዎችን እናስቀድማለን። የአሜሪካ ምክር ቤት አባላትና ሰራተኞች ዋትስአፕ እንዳይጠቀሙ አገደ። የአሜሪካ ተወካዮች ምክር ቤት ምክር ቤት ሰራተኞች በስራ ቦታ ዋትስአፕ እንዳይጠቀሙ እግድ ጥሏል። ከዩኒቨርሲቲ እና ጮኛዋ ሁለት ወርቅ ያገኘችው ተመራቂ፤ በዛሬ ዕለት ከወላይታ ሶዶ ዩኒቨርሲቲ በእንስሳት ሕክምና ዶክትሬቷን የያዘችው ሀና አለማየሁ ከዩኒቨርሲቲውና ከጮኛዋ ሁለት ወርቅ ባንዴ አግኝታለች። ዝርዝሩን እንመለከተዋለን። ህይወት ለማትረፍ የሚከፈል የህይወት መስዋዕትነት፤ የእሳትና ሌሎች የድንገተኛ አደጋ ሊከሰት ቀድሞ የሚደርሱት ባለሙያዎች የበርካቶችን ህይወት ታድገዋል፤ ንብረትም ገንዘብም ከውድመት አድነዋል። ዝርዝሩን እንመለከተዋለን። በትምህርት ቆይታቸው የኢትዮጵያ ሕዝብ ያሳየን ፍቅር አስደንቆና፣ ደቡብ ሱዳናዊ ተመራቂዎች በትምህርት ቆይታቸው የኢትዮጵያ ሕዝብ ያላቸውን ፍቅር እንዳስደንቃቸው ከወላይታ ሶዶ ዩኒቨርሲቲ በዛሬው ዕለት የተመረቁ የደቡብ ሱዳናዊ ዜጎች ተናገሩ። ዝርዝሩን እንመለከተዋለን። የአዲስ አበባ የስምንተኛ ክፍል መልቀቂያ ፈተና ውጤት ይፋ ሆነ በአዲስ አበባ ከተማ የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 89 በመቶ ወደ ቀጣይ ክፍል ማለፋቸውን የአዲስ አበባ ከተማ ትምህርት ቢሮ ገለጸ ዝርዝሩን እንመለስበታለን የአዲስ አበባ የስምንተኛ ክፍል መልቀቂያ ፈተና ውጤት ይፋ ሆነ በአዲስ አበባ የ2017 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 89 በመቶ ወደ ቀጣይ ክፍል ማለፋቸውን የአዲስ አበባ ትምህርት ቢሮ ገለጸ ይህ ትምህርት ቢሮ ኃላፊው ዘላለም ሙላቱ ዶክተር ዛሬ ከሰዓት በሰጡት መግለጫ ዘንድሮ ከተፈተኑ 70525 ተማሪዎች መካከል 62639 ተማሪዎች ወደ ዘጠኛ ክፍል ተዛውረዋል ብለዋል። የአዲስ አበባ ከተማ አስተዳደር ከ2010 ጀምሮ እየሰራቸው የሚገኙ ሰራዎች ለውጤት መሻሻል ጉል ድርሻ እንዳላቸው አንስተዋል። እንደ ከተማ ከፍተኛ ውጤት ካስመዘግቡ 20 ተማሪዎች 13ቱ ከአዳሪ ትምህርት ቤት ሲሆኑ፣ ሶስቱ ከልዩ ልዩ ትምህርት ቤቶች መሆናቸውን ጠቁመዋል። ተፈታኝ ተማሪዎች በትምህርት ቢሮ የማህበራዊ ሚዲያ ውስጥ የሚገኘውን ሊንክ ገብተው ውጤታቸውን ማየት እንደሚችሉም በመግለጫው ተገልጿል። ይህ ዘንድሮ የስምንተኛ ክፍል ከፍተኛ ውጤት ዘጠና ሰባት ነጥብ ሶስት ሆኖ ተመዝግቧል። በትምህርት ቆይታቸው የኢትዮጵያ ህዝብን ያሳየውን ፍቅር አስደንቆናል የደቡብ ሱዳናዊ ተመራቂዎች በትምህርት ቆይታቸው ከኢትዮጵያ ሕዝብ ያላቸውን ፍቅር እንዳስደሰታቸው ከወላይታ ሰዶ ዩኒቨርሲቲ በዛሬው ዕለት የተመረቁ የደቡብ ሱዳናዊ ዜጎች ተናገሩ። የወላይታ ሰዶ ዩኒቨርሲቲ በዛሬው ዕለት ካስመረቃቸው አንድ ሺ አንድ ሺ ሰባት መቶ አርባ አራት መቶ ተማሪዎች መካከል በጀነራል ሰርጀሪ ትምህርት መስክ የተመረቁት ዶክተር ቻርለስ ሾል እና ማኩስ ቴፐን ይገኙበታል። ተመራቂዎቹ በወላይታ ሰዶ ዩኒቨርሲቲ በነበራቸው የትምህርት ቆይታ ከማህበረሰቡ ጋር ቤተኛ ሁነው መኖራቸውን ነው የገለጹት። የመጣ ነው ወሰን ተሻግረን ቢሆንም ጎረቤት ሀገር ኢትዮጵያ ውስጥ ለእንግዳ ያለውን ስፍራ ልዩ መሆኑን በተግባር አሳይቶናል ብለዋል። የአራት ዓመት ቆይታቸው ፍቅርን አብዝቶ ካሳየው የአካባቢ ማህበረሰብ ጋር የማይረሳ ነበር ሲሉም ተናግረዋል። የአካባቢ ማህበረሰብ ላሳየን ፍቅር እናመሰግናል የሚሉት የደቡብ ሱዳናዊ ወደ ሀገራቸው ሲመለሱ ስለ ሀገሪቱ መልካምነት አብስተው እንደሚመሰክሩ ገልጸዋል። በአካባቢው ያለውን ሰላማዊ መማር ማስተማር ለሀገራቸው ተሞክሮ እንደሚሆንም ጠቁመዋል። ከዩኒቨርስቲው በቀሰሙት እውቀት ሀገራቸውን ጭምር በሚሰማሩባቸው ቦታዎች ላይ ሁሉ ማህበረሰቡን ለማገልገል ዝግጁ መሆናቸውን አሳውቀዋል።